አሰላሙ አለይኩም ወራህመቱላሂ ወበረካቱሁ በረካቱ ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ የሆኑ ሦስት መደመጥ ያለባቸውን ትኩስ መረጃዎችን በተከታታይ ወደ እናንተ አደርሳለሁ። ከዚህም ጋር ተያይዞ የመጀመሪያው መረጃችንም የአዲስ አበባ ከተማ አስተዳደር ካቢኔ ምክር ቤት መደበኛ ጉባኤውን በዛሬው ዕለት ስብሰባ መካሄዱ ተሰምቷል። በዚህ መደበኛ ስብሰባው የአዲስ አበባ ከተማ አስተዳደር ከንቲባ የሆኑት ወይዘሮ አዳነች አቤቤ እጅግ በርካታ ጥያቄ ተነስተውባቸው ምላሽ ሰጥተዋል። ከተነሱት በርከት ያሉ ጥያቄዎች መካከል ከሰሞኑ የዋጋ ንረት በተመለከተ በርካቶች የሚያነሱትን ሐሳብ፣ እንዲሁም በቅርቡ ስለ ጸደቀው አዲሱ ረቂቅ ደንብ መመሪያ በተጨማሪ ከገንዘብ ጋር በተያያዘ ያሉ ችግሮች ይገኙበታል። እኛም የከንቲባዋን መግለጫ እንዲሁም ውሳኔውን ሙሉ ዝርዝርና ሙሉ መረጃውን እናደርሳለን። እንዲሁም ከደሞዝ ጭማሪ ጋር በተያያዘ ከፍተኛ ጥያቄ ያስነሳ አዲስ መረጃ በዛሬው እለት ተሰምቷል። እሱንም ከማድረሳችን ባሻገር ሁከት የዘመናችን የመገበያያ ገንዘብ ስለመሆኑ አዲስ መረጃ አመሻሹን ተሰምቷል። ነገሩ እንዲህ ነው። የተባበሩት መንግስታት ድርጅት በዓለም ላይ ያሉ የስደተኞች ቁጥር የሚያሳየው ሁከት የዘመናችን መገበያያ ገንዘብ መሆኑ ነው ብሏል። የተባበሩት መንግስታት የጸጥታው ምክር ቤት በዓለም ላይ እየጨመረ በመጣው በስደተኞች ቁጥር በኩል ወቅታዊ መረጃን በዛሬው ዕለት በሰጡት ወቅታዊ መግለጫ ላይ ነው። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በጸጥታው ምክር ቤት ሁኔታው ሲገልጹ ሁከት የዘመናችን ዋነኛ መገበያያ ገንዘብ ሆኗል ሲሉም አስረድተዋል። ግራንዲ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ተባብሶ በቀጠለው የሀገሪቱ ባለው ግጭት ምክንያት ዜጎች ክፉኛ ችግር ውስጥ ይገኛሉ ማለታቸው ተገልጿል። በተለይ ወደ ሰባ ሚሊዮን የሚጠጉ ስደተኞች ከሱዳንና ከዩክሬን የተፈናቀሉ መሆናቸውን ኮሚሽነሩ ጠቁመው፣ ኮሚሽነሩ አክለው በአጭርና በረጅም ጊዜ ደህንነታቸው የተጠበቀና አስተማማኝ ዋስትና እስካልተሰጣቸው ድረስ ተፈናቃዮችን ወደ ስፍራቸው መመለስ አይቻልም ማለታቸውን አፍሪካ ኒውስ አመሻሹን ዘግበውታል። በሌላ በኩል 251 የንግድ ድርጅቶች ላይ በተደረገ ክትትል 379 የሚደርሱ የተለያዩ ሞዴል ያላቸው ሕገወጥ የሞባይል ስልኮች በቁጥጥር ስር መዋላቸውን የአዲስ አበባ ገቢዎች ቢሮ አስታውቋል። የቢሮው ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ለኢትዮ ኤፍ ኤም እንደገለጹት የተገኙት ሕገወጥ የሞባይል ስልኮች እንዲወረሱ ተደርገዋልም ተብለዋል። ከሕግ ውጭ የመኪና ማቆሚያ ቦታዎች ወደ መጋዘንነት ተቀይረው እንደነበርና ከክፍለ ከተማ ግብረ ኃይሎች ጋር በመቀናጀት መጋዘኖቹ እንዲፈርሱ መደረጉንም አቶ ሰውነት ገልጸዋል። በአጠቃላይ በ2017 በጀት ዓመት 9 ወር ውስጥ 264699 የሚደርሱ የንግድ ድርጅቶች ላይ የቁጥጥር ስራ እየተሰራና ወደ 12230 የሚሆነው ላይ አስተዳደራዊ እርምጃ መውሰዱን የቢሮው ኮሚኒኬሽን ዳይሬክተር መረጃ ያመላክታል። በሌላው መረጃችን የአዲስ አበባ ከተማ አስተዳደር ካቢኔ ምክር ቤት በዛሬው ዕለት መደበኛ ስብሰባውን አካሂደዋል። በዚህም የከተማችን ከንቲባ የሆኑት ወይዘሮ አዳነች አቤቤ እጅግ ከፍተኛ በርካታ ቁጥር ያለው ጥያቄ የተነሱበትን ምላሽ መስጠታቸውን ሙሉ ዝርዝር እንግዲህ እናድርሳቸው። የስ ትራንስፖርት አገልግሎት በግሉ ዘርፍ እንዲመራ ለማድረግ እየተሰራ እንደሆነ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ከንቲባዋ ይህን የተናገሩት የአዲስ አበባ ከተማ አስተዳደር ምክር ቤት መደበኛ ጉባኤውን በዛሬ ዕለት ባካሄደበት ወቅት ነው። ከንቲባ ወይዘሮ አዳነች አቤቤ የምክር ቤት አባላት የዋጋ ንረትን በተመለከተ ላቀረቧቸው ጥያቄ ምላሽ በሰጡበት ወቅት ዋጋ ንረቱ በማህበረሰቡ ላይ ጫና እንዳያሳድር የተለያዩ ሥራዎች እየተሰሩ እንዳለና እጅግ እንዲቀንሱም እናደርጋለን ማለታቸው ተሰምቶአል። ከዚህ ውስጥ በአራቱም የከተማዋ መግቢያዎች ያለምንም ኬላ ምርት እንዲገቡ እየተደረገ መሆኑን ጠቅሰው ከተሞች ሸማች ብቻ ሳይሆን አምራችም እንደሚሆኑ እየተሰራ ነው ብለዋል። ሌላው የዋጋ ንረትን ለመቀነስ ማኅበረሰቡን እየደጎምን ነው ብለው ማለታቸውን ከንቲባዋ የገለጹ ሲሆን በትራንስፖርት ብቻ የከተማዋን ነዋሪ በየአመቱ ከሶስት ቢሊዮን በላይ እያወጣን እየደጎምን ነው ያሉት ወይዘሮ አዳነች በተለይ ቀላል ባቡርና አዲስ አበባ ከመጣ ወዲህ ወጪው ቀላል እንዳይመስላቸውም ብለዋል። የከተማዋ አውቶቡሶች ከሚሰጡት አገልግሎት የሚገኙት ገቢ መስሪያ ቤታችንን እንደማያስተዳድር የጠቆሙት ከንቲባዋ የስ ትራንስፖርት አገልግሎት ዋና አላማው ሳይት ማህበረሰቡ ላይ ጫና ሳይፈጠር በግሉ ዘርፍ የሚመራበትን ሂደት እንዲሁም ደግሞ አሁን ካለው የዋጋ ንረት ጋር ተያይዞ እጅግ ከፍተኛ ስራዎች እየተሰሩና በግማሽ እንዲቀንስ ማድረግ የሚያስችል አዳዲስ አሰራሮችን መዘርገታቸውን በዛሬው እለት ገልጸዋል። በሌላው መረጃችን ከደመወዝ ጭማሪ ጋር ተያይዞ ከፍተኛ ቅሬታ እያስነሳ መሆኑ በዛሬው እለት ተሰምተዋል። የአማራ ክልል ዳኞች ማህበር በክልሉ ለሚገኙ ዳኞችና የጉባኤ ተሿሚዎች የተወሰነው የደመወዝና የጥቅማ ጥቅም ተጨማሪ ተፈጻሚ ሳይሆን በመዘግየቱ ከፍተኛ ቅሬታ ማስነሳቱን አዲስ ስታንዳርድ ዘግቦታል። ለክልሉ ዳኞችና የጉባኤ ተሿሚዎች የተወሰነው የደሞዝና የጥቅማጥቅም ጭማሪ የዘገየው የፌዴራልና የክልሉ መንግስት በጀቱን ባለመልቀቃቸው ነው ሲሉ ማህበሩ ሚያዚ 19 ቀን 2017 በይፋዊ የፌስቡክ ገጹ ላይ ባጋረው መረጃ ጠቁመዋል። መረጃው አክለውም የሚፈለግበትን በጀት የሚመደበው የክልሉ መንግሥት በመሆኑ የክልሉ ጠቅላይ ፍርድ ቤት በአብይ ጉባኤው ውሳኔ መሠረት የሚያስፈልገውን የበጀት መጠን ጠቅሶ ለክልሉ ርዕሰ መስተዳደር፣ ለክልል ምክር ቤትና ለክልሉ ገንዘብ ቢሮ በማሳወቅ እንዲለቀቅለት የቅርብ ክትትልና ጥረት እያደረገ በመጠበቅ ላይ እንደሚገኝ መሆኑንም አሳውቋል። በተጨማሪም ሀገር አቀፍ የኑሮ ውድነት ደሞዝ ማሻሻያን አስመልክቶ ደግሞ በጀቱ ከፌዴራል መንግስት የሚለቀቅ በመሆኑ በቅርብ በተካሄደው ሀገር አቀፍ የሕግ ተፈጻሚዎች መድረክ ላይ ውይይት በማድረግ ኮሚቴ ተዋቅሮ ጥያቄ በሁሉም ክልል ጠቅላይ ፍርድ ቤቶች ስም ለፌዴራል መንግስቱ ቀርቦ በጀቱ እንዲለቀቅ በጥረት ላይ ያሉ መሆናቸውን ነው በዛሬው ዕለት መረጃው የወጣው። ሌላው ከማክሮ ኢኮኖሚ ማሻሻያ መነሻ ያደረገ የንግድ ስርዓት እንዳይኖር ለማድረግ ሲንቀሳቀሱ የነበሩ ነጋዴዎች ላይ በተወሰደ እርምጃ ከ42 ቢሊየን ብር በላይ ገንዘብ ለመንግሥት ገቢ መደረጉ በትናንትና ዕለት ተገልጿል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በተያዘው የበጀት አመት በዘጠኝ ወራት አፈጻጸም በስፋት ከሰራቸው ስራዎች አንዱ ህገወጥ ነጋዴዎችን መቆጣጠሩ መግለጹ በትናንትናው ዕለት መረጃ አድርሰናል። በዛሬው ዕለትም እንግዲህ ይህንን አይነት እርምጃዎች እንደሚቀጥሉ አንዳንድ መረጃዎች እየወጡ ይገኛሉ። በዚሁ ይቀጥል ባይነን ለዛሬ እንግዲህ ምሽቱን ያደመጠናቸው መረጃ ይህን ይመስላል። ቪዲዮን ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።